ተከታታዮች እንደናችሁ ሰላም ሁሉ፣ መልካም ሁላችሁ እና እንግዲህ የቀረውን ልጨርስላችሁ ማለት ነው። የነዚህ እና ወሬ ስለማያልቅ እኔ ልጨርስላችሁ ማለት ነው ውዶቼ። እንግዲህ ዝና እንዳለው ብሩክ ትልቅ ችግር ውስጥ ነው የገባው ማለት ነው። ወይኔ ብሩክ፣ ከኛ ደግሞ እንዴት ነው የጠበቅነው? ቅድስት ጋራ ፍቅር ፍቅር ሲጫወቱ፣ ፍቅር ፍቅር ሲሉ ነበረ ማየት የምንፈልገው ማለት ነው። እና ያ ሁሉ ትተው ወደ ሌላ ፓርቲ ወደ ሌላ ችግር ገብተዋል ማለት ነው። እና እንግዲህ ቅድስትም ነገሩ እንዳይሆን አድርጋ ጎበዝ፣ ጀግና ቅድስት፣ ይመቻት። የምር ቅድስት ጎበዝ ነበረ። ግን የሁሉ ችግር ደግሞ አዲስ ችግር ተፈጥሮ ትልቅ ችግር ምንድን ነው? ሆንዝና እያለው ነበረ። ብሩኬ ቤቱንም አልሸጠም መኪናውንም አልሸጠም። ህሳይታክ ልጅቱ ታክማ የመጣችው እንዴት ነው? ስትለው ልዩት ማታከም አይመጣችሁ እሱ ትልቅ ችግር ውስጥ ገብቶ ያ ምንድን ነው ምሳሌን ሊያሳክም ወደ ውጭ ሲሄድ አደንዛዥ እጽ ይዞላቸው እንዲሄድ መቶ ሚሊየን ብር ነው ያለው እንደዚያ ሊሰጡት ተባባላቸው። እሱ ይሻለ እሱ ይሻለ ሄደ ልዩትን አሳክሞ ቤቱንም ቤቱን ሳይሸጥ ልጅቱን ማሳክሞ መጣ። አለ እና እናታ ልጅቱን ታክማለ እሱ አልሞተ። ምንድን ነው ስትለው ብሩክ ጀግና ነው፣ ግን እኔ ቢገኝ ቢታወቅበት ግን ከባድ ነው። እና አሁንም እንግዲህ ወደ ህግ ማቅረብ ይችላል ነገሩን። ምክንያቱም ያንን ያሉትን ነገር እነሱ ትልቅ ስህተት፣ ትልቅ ወንጀል ስለሆነ እነሱ ናቸው የሚያዙት ብዬ አስባለሁ። እነሱን ቢያዙ እሱ ግን ያለ ንብረቱ ያለ ሀቁ ቤቱንም አስቀሩቷል ማለት ነው። እና ምንድነው ነገሩ ለሱ ያንን ብር ሰጥተውታል። ብሩን ተቀብሎ ልጅቱን አሳክሞ ይመጣል። ግን ያንን ይዘህ ሂድ ብለው የሰጡትን ዕጽ እዙ እንትን ቆሻሻ ገንዳ ውስጥ ጥሎት ነው የሄደው። እነሱ ይዘው ይዞ እንደሄደ ነው የሚያውቁት። እሱ ግን ቆሻሻ ገንዳ ውስጥ ጥሎ ነው የሄደው። አሁን እንግዲህ እሱ ልጅቱን አሳክሞ ተመልሶ መጥቷል። ስለዚህ ሀ ብለው ይፈልጉታል ማለት ነው። አሁን ብሩኬ ተፈላጊ ሆኗል። በፖሊስ ሳይሆን በነዚያ በሰዎች በዱርዮዎች በምናምን በምናምን ማለት ነው። እና ብሩክ ትልቅ ችግር ውስጥ ነው ያለው። አሁንም ጠፍቷል። እንደውም እንግዲህ ዘውትም ሊሆን ይችላል። ሶስት ቀን ስልክ አያነሳም እያለ ቅድስትም ተጨንቃለች። ቅድስትም እኔ ነኝ አይሆንም ስላልኩት በእኔ ተቆጥቶ ነው እኔን አኩርፎ ነው ትላለች። እሷ ይንን ችግር ውስጥ መግባቱን አላወቀችም። እና የብሩኬ ጉዳይ ከባድ ጉዳይ ውስጥ ገብቷል ያላችኋለሁ ወጆች። እንግዲህ እስኪ አብረን የምናይ ይሆናል ደግሞ የሚሆነውን አውዶች እናንተ ላይ ሰብስክራይብ አድርጉ፣ አበረታቱኝ። ማህሌትም በደስታ ፈንጥዛለች። ማህሌት ምንድነው አሁን ደግሜ ክሱን ማቅረብ እችላለሁ አለች። ምን አባቷ ነው ክሱን የምታቀርበው? ማለት ልጃ አልተፋቱ መሰልሳ። ግን ያን ክሱን አንስታ ነበረ። አሁን ክሱን መጀመር ይችላለሁ ብላለች። ግን ክሱን ብትጀምር አታገኝም። ምክንያቱም በምሳሌ ስም ነው ቤቱ ዙሮ እሷን በጣም ደስ ብሏታል። ያገኛለሁኝ፣ ክሱን እጀምራለሁኝ በቃ የለችን በደስታ ማለት ነው። ብቻ ሁሉም አሪፍ ነው፣ ግን ብሩክ እንደዚህ ያለ ችግር ውስጥ መግባቱ በጣም ከባድ ነው። እንግዲህ ዝናን ዝና ይሄ ማህሌት ዝናን ስድብ ምንድነው? ዝበተ ምንድ ይሄ ጭንቅ ወይኔ በስድብ እኮ ግድ ይላት በቃ፣ በስድብ ባች ዴነዝ ጭንቅላትሽ እኮ ዝም ብሎ ነው ቁጭ አረግልሽ ይላታል። በጣዲቅ ጭንቅላትሽ ዝም ብሎ ነው አለ ቁጭ አረግልሽ ጭንቅላትሽን እና ሞገስን እሷም ፈልገዋለች። ሞገስን በጣም ተናዷል። ሉላን ይዘዋ ጠፍተዋል እኮ ምልሽ ይዘዋጣን ታማርጭ ሌላ ምናምትል አንቺ ያምሻል እንዲ ዴንዝነሽ እንደ ሮ ስድብ በስድብ ያጠጣታል። እሷም ምንም አማራጭ ስለሌላት ሱኑ ጠጋጠጋ ማለት ይሻለኛል በላ ሱኑ ጠጋጠጋ እያለች እየተቀመጠች ነው የሞገስ ሞገስና ከዛ በኋላ ምንድን ነው ሄዱ ና እነ ምሳሌ ጋር ቅድስትና ምሳሌ ወደ ውጭ መውጣት ፈልጋ ቅድስት ቅድስት ደህና መዳም መዳም ሸታ ነበረ ሻ ፍልድልኝ ሲ ምናምን እያለች ደህና ምሳሌን እናቴ ትኛለች ምናምን እየተባባሉ በደስታ በደስታ በፍቅር ነበሩ። ምሳሌም ደስ ብሏት እናቴ ነው ምልሽ እንደዚህ እንደዚህ እያለቻት ደስ ሲል ነበር። ና አሁን ነገሩ እንግዲህ ወደ ያልሆነ ቦታ ሄዷል። እስኪ እንግዲህ አብረን የሚፈጠረውን እናያለን። እና ኮሜንቶች ላሱ ምነው ቅድስት መዳም መሆን መረሻ ሁሉ ይሏት ነገሩ ሳይፈጸም ያው ነው ያው፣ ትንሽ ነበር የቀረው ኮ ነገሩ ሊፈጸም ማለት። አሁን የተፈቀረው አካል ተገባው መፈቀሩ ከራሱ ነገሩ እንዳለቀ ነው የሚቆጠረው ማለት ነው። እና ቅድስት ደስታዋን ሳተጨረስ እንግዲህ ወደ ሌላ ችግር እየተገባ ነው። እኔ ግን የመሰለ ምንድን ነበረ ብሩኬ የሞገስን ሉላና ሞገስ ሆነ ሲሄዱ ችግር ውስጥ ሲገቡ እሱ የሆነ መጥቶ ተዛተ ችግር ሊያወጣቸው ነው፣ እንደ እየተከታተላቸው ነው እንደ በድብቅ ነገር ነበረ ያልኩት፣ ግን ያ ነገር አልሆነም። ሞገስ ና ሉላም በዲ ያጣጎ በዚቱ አስመለጣቸዋለች። እነሱም ሚስቱን ፍቅረኛውን ይዞ ሂዷል። ይሄም ውጥር ውጥር እያለ ዝናም እንትን ብሏል ማለት ነው። ያ ግን ዝና አመለጡኝ እኮ፣ ዝና አመለጡኝ እኮ ሴላ አንገቱን አንጠልጥሎ ማለት ነው። ወደ ላይ ሰቀለው እኮ ምስኪን። እና አንተ ጅል ምን አባክንስ ብለህ እኔ ለምንድነው ያስቀመኩ እያለ ፍርፍርፍርፍር ያደረገ ምስኪን። እና ዝና ውጥር ውጥር እንግዲህ አልተዘለቀም። ሰው በጉልበት ሳይሆን በብልጠት ደግሞ እነ ሉላ በልጠውታል። በብልጠት በብልጠት በብልጠት ብለው አልፈዋል ማለት ነው። እነሱ ጎብዘዋል እንግዲህ። ዝናና ማህሌትም እየተጨቃጨቁ ነው። ቅድስት ጀግና ናት። አሁን ቅድስትም እንደ ፖሊስ ንም ደውለው እንዳትጠጉኝ አለቻቸው። አሁን እነሱ ምን ምን ሊያረጓቸው ነው ሲጀመር እነሱ ማህሌት ምንድን ቅድስትና ምሳሌን ስለያዟቸው ሉላት ትገኝ ቅድስትና ምሳሌ ምሳሌ ደግሞ በፖሊስ ስላመለከቱ አንድ ነገር ምሳሌ ላይ ሚፈጠር እሱ ነው ይፈልጋሉ። ምስችም ቅድስትን ፖሊስ ስለምታውቅ ፖሊስ ጋር ደውላለሁ ብላለች። አሰራ አንድ ፖሊስ ብሎ ነው የሚመጣው። ይህንን ደግሞ ማህሌትም ታውቃለች። አሁን ቅድም እሷንና እሷንና ያቺን ምንነው ስሟ እሷንና ያቺን አክስቷ ልጅ ስሟ እያዘኝ ኤፍራታ

አንቺማ ከዚህ ቤት እንደዚህ እንደተሆነው በቃ ብሩክ እንዲ ያለው ነገር ስትነግራት ማለት ነው። እና በቃ እንጂ ቤትሽ ትመለሽ ነው በቃ ቤት እሽን ታገኘ ነው ማለት ነው አለቻት። አዎ ምና በቃ ደስ ብሎኛል ምናምን ስትላት፣ በቃ እንግዳ ሳንቺ ሰጎጭ ነኝ እንጀራ ገዛለሁ አለች። ኬክ ኬክ ይሻል ሻል ኬክ ትግዛ እንጂ በቃ እንዴት እንደምትሰለቻት እኮን እንዴት እንደማትወዳት ጥቅመኛ፣ በቃ የሆነ ሸክም ሊሆነችባት እዚ አንዲት ክፍል ቤት ታጎረን እዚ አንዲት ክፍል ቤት አከራይም እየተቆጣኝ ነው እናት ይበላት ይበላት። ግን ማህሌት ይገባታል። ጥሩ ሰው አይገባትም። ና ያክስቷ ልጅ እንኳን እንዴት እንደ አንቺ ስትወጭ ደስ እንደሚለኝ ብላ ባሽሙር ነገረቻት ማለት ነው። እና ውድች፣ የዛሬው ቪዲዮ ይህን ይመስላል። እናንተ ላይክ፣ ሸር፣ ሰብስክራይብ አድርጉ። በቀጣይ ብሎ እስከምንገናኝ ባይ ባይ። ደህና ሰንብቱ። ላይክ ሸር አድርጉ ትሽል